ጥራት ያለው ነገር ደግሞ አካባቢ ላይ ከተገኘ በጣም ምቹ ሁኔታ ነው የሚፈጥረው። ካልሽም እጥረት ላሞች ሲወልዱ ይወድቁ ነበረ። ምግብ ስታበያቸው ነው ዶሮች እንቁላል ሊጥሉ የሚችሉት። ሰዎች ናቸው የሚመገቧቸው። ሰዎች ስለሚመገቧቸው ደግሞ ምግቡን በአግባቡ በጥራት በጥንቃቄ መሰራት አለባቸው። እነዚህ ግባቶች በአጭር ቦታ በቀነሰ ዋጋ ስታቀርቢ ዋጋ የመቀነስ እድሉ ሰፊ ነው። ውጤታማ ነው። ገበያ አለው። ነጻ ትራንስፖርት የሰጠው ዋጋው ርካሽ ነው ከለው ተቻለ ነው። እነሱ ባይደግፉ ይሄን ለማስፈጸም አምራች ሆነን እንደዚህ አታገኝንም ነበር። የራሳቸውም አልፎ ለከተማ እስከ ሶስት መቶ ኩንታል በቀን የሚያመርቱ አሉ። ለከተማ ግብርና ስራ ውጤታማነት በግባትነት ከሚያገለግሉ ምርቶች አንዱ የመኖ አቅርቦት ነው። በመሆኑ በከተማችን በተለያዩ ክፍለ ከተሞች በዚህ ዘርፍ ተሰማተው ውጤታማ የሆነ ምርትን እያመረቱ ለኅብረተሰቡ ተደራሽ እያደረጉ ያሉ አምራቾች በርካታ ናቸው። እኛም በዛሬው ቅኝታችን በተለያዩ ክፍለ ከተሞች ተዟዙረን መኖን በማቅረብና በተለይ ማህበረሰቡ የግብርና ምርቶችን በቀላሉ ዋጋ ከገበያ ላይ ማግኘት እንዲችል እድል እየፈጠሩ በዚህ ላይ የሚናቸውን እየተወጡ ያሉ አምራቾችን ቅኝት አድርገናል። እዛ ሄደን አጠቃላይ የስራውን ሁኔታ ምልከታ እናደርጋለን። የምናደርጋቸውን ምልከታዎችና የምናገኛቸውን መረጃዎችን ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነ ተመልካቾቻችን ይህን ፕሮግራም አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር አርሶ አደርና ከተማ ግብርና ልማት ኮሚሽን ጋር በጋራ በመሆን ያቀርቡታል እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ተመልካቾቻችን በለሚ ኩራ ክፍለ ከተማ ወረዳ 9 ውስጥ ተገኝተናል። ለከተማ ግብርና ስራ ውጤታማነት ትልቁን ድርሻ የሚይዘው የመኖ አቅርቦት እንደሆነ ይታወቃል። በዚህ ስራ ላይ የተሰማሩ አምራቾችን የስራ ተሞክሮ እየቃኘን ነው። አሁንም ቆይታችሁ ከኛ ጋር አርቁ። እሺ እንዴት ነው? ሰላም ነው፣ እግዚአብሔር ይመስገን። የስራ ሁኔታ ምን ይመስላል? ማነው? ፋብሪካው ነው ማሽኑ ነው ይሄ? እዚህ ውስጥ ነው ባቱ። በዛኛው በኩል እህል ይገባል፣ በዚኛው በኩል ይገባና ሚክስ ያደርጋል። በዛኛው ሳከር ወደ ላይ ይገባል፣ እዛ ውስጥ ገብቶ እዚህ ሚክስ ያደርግና ደቂቃዎች አሉት ሰዓት፣ እሱን በደንብ ሚክስ ካደረገ በኋላ በመውጫ ቦታ አለው በመውጫ መስፊያ አለው። ተሰፍቶ ወደ ምርት ማስቀመጫ ክፍል ይሄዳል። የከተማ ግብርና ስራ ከቅርብ ወዲህ ጊዜ እያደገ እየተስፋፋ በአካባቢያችን ሰዎች በዚህ ስራ ላይ እየተሰማሩ ነው ያሉት እና ምን ያህል አጋዥ ነው ትላለህ? ይሄ በጣም ጥሩ ነገር ነው። ምን መሰለሽ፣ መኖ ማለት በቃ እንስሳቶችም እንደ ሰው ናቸው እና ብዙ ነገሮች ጥሬ እቃዎችን በስነስርዓት ያንዳንዱ ጥጠቅመ ስ ዞሮ ዞሮ ወደ ሰው ነው የሚመጣው፣ እና ሰዎች ናቸው የሚመገቧቸው። ሰዎች ስለሚመገቧቸው ደግሞ ምግቡን በአግባቡ በጥራት በጥንቃቄ መሰራት አለባቸው። እያንዳንዱ ጥሬ እቃዎች እንዳይበላሹ በስነስርዓት ተቀምጠው በስነስርዓት ተፈጅተው ታሽገው ጊዜ ሳያልፍባቸው ለማህበረሰቡ መድረስ አለባቸው፣ አለበለዚያ ጉዳት ወደ ማህበረሰቡም ስለሚመጣ ስለዚህ አሁን ይሄ እንደ ማንኛውም ሰው ቢሰራው አዋጭ የሆነ ስራ ነው። ጥሩ ነው። ያው ሰራተኛም፣ የስራ እድል ትፈጥሪያለሽ፣ ከማህበረሰቡ የስራ እድል ትፈጥሪያለሽ። በዛ ላይ የሚጠቀሙት ሰዎች ናቸው። መኖሆሚያ በዶሮ በወተት ቢመጣ ዶሮ ወደ ሰው ነው የሚሄደው እና በጣም የተሻለ ነገር ነው። አጋዥነቱም የስራ ተዋጽኦም ጥሩ ነው። ከዋጋ አንፃርስ ምን ይመስላል አቅርቦታችሁ? አንዳንድ ጊዜ ጊዜ አካባቢ ወቅቶች ይወስኑታል። ለምሳሌ ነጋዴው አንዳንዴ ከነጋዴ ስለምንገዛ ነጋዴው ያንን ጥሬ እቃ ይዞ ዋጋ ይጨምርብናል። የዛ ጋር ስትጨምር ደግሞ ግድኛም ድርጅቱን እንትላ ለማድረግ ማህበረሰቡ ላይ መጨመራችን አይቀርም። ከውጭ የሚገቡ ጥሬ እቃዎች አሉ፣ ዋጋ ይጨምሩብናል። በትንሽ በትልቁ መኖ ላይ እንደዚህ አንጨምርም። ለምን? ማህበረሰቡንም አታሳቢ ባደረገ መልኩ ነው እየሰራን ያለ ነው። የአቅርቦት ችግር የለውም። በቀን 50 ሺህ ኩንታል በእኛ መጋዘን ውስጥ አለ፣ ግን የስርጭት ችግር ስላለ የስርጭት ችግሩ ደግሞ እኛ የስርጭቱን በእኛ ከተማ ላይ ያሉ አርቢዎች እነዚህ ናቸው ብለን ለእነዚህ በተግባባ ነው ውል መሰረት ምርቱን በተመጣጣኝ ዋጋ ከገበያው ዋጋ 150 ብር ቅናሽ እንዲቀርብላቸው ውል ወዝተናል። በኤጀንቶቹ ለምሳሌ አራት ሺህ ዘጠኝ መቶ ብር የሚቀርበው የእንቁላል ጣይ ዶሮ ኤጀንቶ ሲሄድ 5600 ብር አካባቢ ይሸጥላቸዋል። አንዳንድ ቦታ ላይ በኪሎ የሚገዙት ደግሞ 6000 ብር አካባቢ ነው። በኪሎ የሚገዙት 60 ብር አካባቢ ማለት ነው። እኛ በማዕከል ደረጃ አሁን ፕላን ይዘናል። እርባታ ላይ የተሰማሩ ሰዎችን በሙሉ በማዕከል ደረጃ ግንዛቤ መፍጠር ስራ ለመስራት በሚቀጥለው ሳምንት ሁሉንም በአንድ ማዕከል አግኝተን ይሄ እድል እንዳላቸው ስማቸው እዛ እንደተላለፈው በዚህ ዋጋ መግዛት እንደሚችሉ እንደ አስፈላጊነቱ ደግሞ ከፍ ያለ ምርት የሚወስድ ከሆነ ሰርቪስም ጭምር እስከ ቦታቸው ድረስ ሊያደርስ የሚችልበት ኮሚትመንት ስላለ እንዲያገኙ የማድረግ ስራ ነው የምንሰራው። እኛ ከገባነው ውል በታች ማውረድ የገበያ ወይ አይፈቅድም። ከፋብሪካ ዋጋ በታች ሊሸጥልን አይችልም። እስከ ፋብሪካ ዋጋ እና ትራንስፖርት ጨምሮ ያለው ድረስ ግን ከዛ በላይ ያለው ኢንፍሌሽን ሰው ሰራች ስለሆነ እሱን ማኔጅ ማድረግ የሚቻል ኦሬዲ ማኔጅ ተደርጓል፣ ግን ኮሚኒኬት ማድረግ ወደ ታች ይፈልጋል። እሱን እንፈታለን። ከዛ ባሻገር ከተማው ላይ የሚያመርቱት ደግሞ ከእሱ ዋጋ ባታች ናቸው። ስለመጣችሁ ደስ ብሎናል። የሁሉንም የእንሰሳት መኖ አይነት ነው የምናመርተው። የስጋ ዶሮ መኖ፣ የእንቁላልጣይ መኖ፣ የወተት ላም መኖ፣ የጊደር፣ የሁሉንም የቄብ እና ሁሉንም ነው የምናመርተው። እስከ ዓለም አቀፍ ተቀባይነት አለን ከአንድ የማራ ጊዜ ጥሮ አስተያየት ነው ያለ። ኢንዱስትሪውን ያስፋፋል የወተቱን የእንቁላሉን የስጋውን ኢንዱስትሪ ከህዝብ ብዛት አንጻር ያስፋፋዋል። የእኛ መኖ ደግሞ እሴት የሚጨምር ነው። እንደምታውቂው ስጋ የስጋ ዶሮ እንደሚደልብላቸው ነው የሚነግሩን። እንቁላልም ያው በአግባቡ ይጥሉላቸዋል። የወተት ላምም እና ኢንዱስትሪውን ከማስፋፋት አንጻር ትልቅ አስተዋጽኦ አለው ብዬ ነው ማምነው። የተመጣጠነ መኖ በብዛት አልተለመደም ነበረ። ሌሎችም አምራቾች አሉ እንደኛው እና ይሄ መለመዱ አሁን በካልሼም እጥረት ላሞች ሲወልዱ ይወድቁ ነበረ። እኛ ካልሼምም ስላለው ብዙ ጥቅም ያገኛሉ። የተመጣጠነ ውጤት ተኮርም ናቸው። አሁን ፊስ ዝም ብሎ ያለ ግንዛቤ የሚያበሉ ሰዎች በግንዛቤ ነው የሚያበሉት። እንደገና ቦታው ድረስ ሄደንም እናያለን፣ ለውጥም እንዲያመጡ የምናውቀውን ነገር እናስረዳቸዋለን። መኖን ሰጥተን ዝም አንለም እና ደግሞ ብዙ ጥቅም ነው ያለው። በጣም ቅናሽ ነው እኛ ጋር ዋጋውን ለማረጋጋትም ነው የምንሰራው። በዛውም ደግሞ ብዙ በማምረት ተጠቃሚ እንድንሆን ነው እየሰራን ያለ ነው። እንደገና የጎደለንንም አይቶ ጎን ለጎን እያገዘን፣ ከሜዳ አንፃር ብዙ ድጋፍ አለ። መንግስት ባይረዳን እዚ ጋር እንደርስም፣ አምራች ሆነን እንደዚህ አታገኝንም ነበር እና ከምንም ተነስተን ነው እዚጋ ተደራጅተን እዚ ጋ የደረስ ነው። እና መንግስት ትልቅ ድጋፍ አድርጎልናል። አሁንም ደግሞ ይበልጥ ትስስሩ ላይ ቢሰራ ደግሞ ከዚህ የበለጠ ለሌሎች እንተርፋለን። ጥሬ እቃ የሚያቀርቡት በብዛት ወደኛ ያቀርባሉ። እኛ ደግሞ ብዙ ሰራተኞችን ተሳታፊ እናደርጋለን። እኛ በደንብ እንጠቀማለን። ከኛ የሚጠቀሙት ደግሞ ውጤታማ ይሆናሉ። በደንብ እሴት ያለው ስራ ይሰራሉ እና ብዙ ረድቶናል። ብዙ ደስተኞች ነን በመንግስት ደህና ነው መኖ በሚሸጥበት ወይም በሚመረጥበት ድርጅት ውስጥ እንገኛለን እየገዛሁ ነው በጣም ቆንጆ በምን አይነት የከተማ ግብርና ስራ ላይ ተሰማራችሁ በዶሮ ስጋ ዶሮ ነበረ በዛ ምክንያት ነው እንዲሁ አመጣጡን ያው በ ቶኮ ማገኛው እንደተና ከዚህ በፊት ከነሱ ጋር አልነበረም። በሌላ ቦታ ነበረ የሚገዛ ነበረ። አጠገቡ ላይ ሲደርሱ በዚህ አጠገብ ላይ ያለው ማነው ምናምን ሲባል በዛ በኩል መጣውና ሲያየው ማነው የስጋ ዶሮ የሚሆነው መኖ ነው ነው። በተለይ ቀድሞ ከሌላ ቦታ ነበር ማመጣው። በጣም ቀንሶታል። በጣም ልጅነት አለ ባለው ልጅነቱ ደግሞ ዋጋው የታክሲ አላወጣው። በስልክ ብቻ ይደውላሉ አቀርባሉ። እነሱ በስልክ ነው የምንነጋገረው በስልክ አቀርባሉ። እኔ የፈለግኩበት ሰዓት በወር አንዴ ነው የሚገዛው በወር አንዴ እየገዛው ያቀርባሉ እነሱ። ያገኘነ በአንድ መኖ ማቀነባበሪያ ፋብሪካ ውስጥ መኖ ልትገዛ መተ ነው እና ምን ይመስላል? በምን ስራ ላይ ተሰማራ? ምን አይነት የከተማ ግብርና ስራ ነው የምሰራው? መጀመሪያም ከምን ስራ ላይ ነበርኩ ቆይቻለሁ። ፕሬንዲሽም ኦኬ ምሰርቻለሁ። ከዛ ነው የመጣሁት እና ምርት ጥራ ስለመኖም በደንብ ስለማቅ እና ወደ አዋጭ ስለሆነ ወደ ዶሮ የገባሁት አሁን ሁለት አመት ያካባቢ ነው እና አንድ አመት ስድስት ወር ከዚህ ድርጅት ከቀለብ እንገዛው በጣም ጥሩ ነው። አራት ሺ ዶሮ አለኝ። ሶስት መቶ እንቁላል በቃ ያገኛሉ። ፕረስ አጋጣሚ አንዳንዴ ቅዝቃዜ እና ምርቶችን በአካባቢ ላይ ማግኘት በስራ ላይ ያበረከቱ አስተዋጽኦ ምን ይመስላል? በጣም አሪፍ ነው። እኔ አሁን ትራንስፖርት አላወጣም። መጀመሪያ የሚገዛ ቤት ነው። ቤትና አሁን ያገኙት ቀለም ገዛው ቀለም፣ ነጻ ትራንስፖርት ተሰጥተን ዋጋው ምርካሽ ነው። ከላው ተቻለ ነው። ትንሽ አስተዋጽኦ ሊሆሉ ከዛ ትራንስፖርት በነጻ ነው የማመጣልኝ። ከተማ ግብርና ስራ ላይ እንግዲህ የመኖ አቅርቦት የግድና አስፈላጊ ነው እና አንቺ በምን ስራ ላይ የተሰማራሽው? ምንስ ያህል ደግሞ እየጠቀመሽ ነው? እዚህ ጋር መኖ ማግኘት። አይ ለእኔ በጣም አሪፍ ናቸው ይሰራሉ። የምሰራው እኔ በወተት ላይ ነው፣ በከፍት ላይ ማለት በወተት እርባታ እንደዛ ነው የምንሰራው እና አሪፍ ነው። በሳምንት ወይም በቀን ምን ያህል ጊዜ ምን ያህል ትወስጃለሽ? በ15 ቀን 10 10 ኩንታል እንደዛ ወስዳለሁ። እነሱ ባለው መሰረት ስለም ለከብቶች ስለምሰጣቸው አሪፍ ነው። ጥሩ ወተት ይሰጣሉ። ምን ያህል ለውጥ አመጡ? በተለይ መጠቀም ከጀመርሽ ጊዜ ጀምሮ በምርትሽ ላይ ምን ያህል እድገት እያመጣሽ? ጤናማ ናቸው ከብቶቼ፣ ምንም እንትን የላቸውም። ወተትም ጭማሪ አግኝቻለሁ። ጥሩ ነው።